በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅዱስ ዑራኤል አፈቅሮ ፈድፋድቀ ዑራኤል ሆይ ከመለኮትን ሁሉ ይልቅን ያንተ መልአክን መላአክን ጸሎትን ወዳለው የመላአክን ስነ ጸዳለም በደመ ወልደ እግዚአብሔር ኃይሉን የሚገልጽበትን መላአክን ብርሃናትን አንተነህና በዕለተ ስግደት በደመ ወልደ ዓለምን ለመቀደስን ከሁሉም ይልቅ አንተ

ለርእስህ ሰላም ላለው ዑራኤል ሆይ ባህረ ሰላትን በኋላ የምታሻግር ዋነተኛ ነህና ከዚችን ማለም የጥፋትን ባሕር ታሻግረን ዘንድ አላፊ ጠፊ በሚሆነው አንደበታችንም ሁልጊዜ እንማልዳለን። ለአየንት ዑራኤል ሆ ችግረኛውን ለሚመለከቱ አይኖችህና የቅዱሳንን ሰሉትን ሰምተው ወደ እግዚአብሔር ለሚያቀርቡትን አዛኖች ሰላም ላለው ዑራኤል ሆይ ቀይ አሳቴ አሆያንም ለሆኑትን ጉንጮችን ከዚችንም አለም ሽቶ ልዩ ማዛል ላላቸውንም አናፎችንና ሰላም ላለው ራኤል ሆይ የደጋጎችንና የምስራቃውያን የሰበሰከ ሰገል መሪ ኮከባቸው አንተነህና እግዚአብሔር ወልድ ከድንግል ማርያም በጸጋዋም በተገለጽክ ጊዜ እስከ ቤቴልሔም እየመራን አድርሳቸዋልና

ለዘባ ነገ ዑራኤል ሆ የምስጋና መጎናጸፍ ያለ ተጎናጸፈ ዘባነ ሰላም ላለው የቅዱሳን ጸሎትን ተቀብሎ ከስላሴ ለሚያደርሱትን እንግዳህንም ሰላም ላለው ዑራኤል ሆ የሱራፌልን ጓደኛ የእግዚአብሔርን ቤተ መቅደስ አገልጋዩም መልክተኛ መልእክተኛ እንደመሆንም በፊትም የምንለምን የምንመላለሰው ነው። የኛንን ጸሎትን ወደ አብ አቅርብልን አድርስልን። የዓለምን ባለማነ የታመንከን አማላጅ ነህና ለእዝን ከዑራኤል ሆይ የመስቀል መስቀል ምልክት ያለበትን የታምራትንና የማዳንን በትርን ተአምር ለጨበጡ ስነጆች ያልና ሰላም ላህ ለዑራኤል ኤል ሆይ በብቸኝነት ተጉዘ ያዕቆብን ትመስላለህና ከተከታዮቹን ከዮሴፍንና ከሰሎሜ ጋር

በታጠቀው ገብህንና አንበርተን ሰላምን አለው ዑራኤል ሆይ አምላካችን እግዚአብሔርም የሕይወትን ይቅርታ ዘመታ በምድራችን ላይ ነው የሚያዘነው ያዝንም ዘንድ እንዲሆነ የእርሻችንን አዝመራን በዝናብንም አቁሎ ፀሐይንም አብስሎ ለምግብነትን እንዲያበቅለውን ከፈጣሪ ዘንድ ምሕረትን አልልን ለምንልን ለአጋዊ ስጋ ዑራኤል ሆይ በአንድነቱን በሶስትነቱን ለሚገፍ ለሚሰግዱትን አምላክ ስግደትን እና ለሚያስቀድሙትን ለሁለቱ አብራኮችን እሳታውያንም አቋሶችን ሰላም። ላለ ዑራኤል ሆይ በየጊዜውን በየእለቱን በየሰዓቱን የምታስብበት የሃይማኖትን ፍሬ ነህ እና አበባነትን ለሱ የታደሙትን እንደስ የሚያስኙትን የበረሃ ክርስቶስን አበባ ነውና ለአጋሪ ከብራይል ሆይ ለእርዳታ ፈጸመው ለሚጣፍጡትና እግሮችህንና ሰጎናን ሰላም ላለው ራኤል ሆ በስደትን ውራት ለድንገለም የምድርን ግብጽን መንገድም ያለ መንከር

ከደቂሲዎስንም በዓል አጋር በህብረትን በሚከበሩበት በዓለም የተሰበሰቡትን ምዕመናን ሁሉ ባርካቸው። ለቆመ ዑራኤል ሆይ ነበልባላዊ አካል እንቆምህንም ለእሳታውያን ስነ መልክህ ሰላም ላሃለው ራኤል ሆይ ለዝራ ሱቴልን ምስጢርን የሚገልጸውን ትንቢትን የሚናገረው

ወቅቱ ከጎተራውን ያስገባው ደን ዘንድ መንፈሳዊ ጥበብን የሚያቀዳጀው እናንተ ዑራኤል ነህና፣ የቅዱሳን ረዳታቸው ዑራኤል ሆ ከሸቶ ይልቅን የሚወደደን ዜና መሐዛ ያለህ ነህና፣ የጽጌረዳ ሙሽራ ስለ ዜና ፍቅሬ ፍቅሬን የኔ ነው እኔን የሱነኝ ፍቅሬ እንደ ነጭ ዕዳን መሐዛ የጣፈጠ ነው እያለችን ታመሰግንሃለች። ናሆ ጸገያ

ማዛ ማዛ ወንድ ምስጋናቸውን ማዛ ያጣፍጥልን። አሜን። ስባት ለእግዚአብሔር ከአለማኖር ወደ መኖር አምትቶ አለሙን ለፈጠረ እግዚአብሔር ክምር ምስጋና ይገባል። ዳግመኛ ባሪያውንና በአምሳሉ ከአራቱ ባህርያት ስጋም ከአምስቱ ባህርያት ነፍስን አከናብሎ ሰውንም የፈጠረ እግዚአብሔር ዝውትር ፍጹም ምስጋና እናመሰግነዋለን። በዚችን ሰብአዊ የክብርን ተፈጥሮ ራእይም ሳይቀር ፍጹም ተደንቆ ለፈጣሪውን ክብር ምስጋና ይገባዋል በማለት ምስጋና አቅርቧልና። የእግዚአብሔርን ምስጋና በምድርም በሰማይ የሞላ ነውና ለዘላለሙ። ሀቤቱ የመላእክት ሁሉ አለቃ በሚሆን የቅዱስ ዑራኤል አምላክ ቅዱስ እግዚአብሔር ሆይ እኛ ነ ህዝበ ክርስቲያን በአብ በወልድ በመንፈስ ቅዱስ ለተጠመኩትም ሀገራችንን ኢትዮጵያ አጽራረ ቤተ ክርስቲያንን በክርስቶስም ክርስቲያንያን የተሰኙትንም የጥምቀት ልጆችን እኛንም አገልጋዮች ከመከራ ስጋ ከመከራ ነፍስ ጠብቀን ለዘላ አለሙ አሚን አሚን አሚን። በእውነት ይሆን ይደረግልን። የቅዱስ ዑራኤል በረከት ረዴት፣ ምልጃ፣ ጸሎት አይለየን። አሚን። አቡነ ዘበሰማያት